ሆነና ለሁሉም ነገር ጊዜ አለው። ዛሬ እንግዲህ አንተ ጊዜ ነው። ቤት ውስጥ ምንም አይነት እቃ ዲቃ አልፈልግም። ምንም አይነት እቃ በቃ። አንተ አብሶ ካስሊክ ቀረ ማለት የዚህ ቤት ጠራት ተበላሸ። ለምን?

ግት ንግ የዩናይትድ ስቴትስ እና የዩ ሰላም ጤና ይስጥልኝ። የእዬቤል ቲዩብ ተከታታዮቻችን እንኳን ደህና ቆያችሁ። እንግዲህ ወንድማችን ዛሬ እጅግ ከሚያከብረው እና ከሚወደው ካደገበት ከርስቱ እትብቱ ከተቀበረችበት ከርስቱ ቤት ከእናቱ ጓዳ ወጥቶ የራሱን የራሴን የራሴን ህይወት ልቀልስ ነው እያለ ነውና፣ ምንድነው አሁን ይሄ ልጅ ምንድነው? በቃ ከዚህ በኋላ እንደው በቃ ምን ሊውጠው ነው? ምንድነው ማድረግ ያለበት? ምንድነው ማድረግ ያለበት? ልጁ ተጎዳ። እነት ጫማውን ከተተለተ ስለው አጥበህ እንኳን አትወስድም እናየው ብዬ እንግዲህ እግዚአብሔር በአት ማርያም እውነት እሷ እቅፍ ድግፍ አድርጋ ህይወትን ትዳርህን መስመርህን ታሳምርልህ ወንድም በእውነት ሁሉም ነገር አላፊ ነው ነገ ትልቅ ትሆናለህ እኮ ነገ ኩያ ልጅ ይኖርሃል በልጅነት ያገቡት ነገር በልጅነት የያዙት ነገር ነገ ትልቅ ስትሆን እንደገና ህፃን ልጅ ይዘ ትምህርት ቤት የምትጎትት አይነት መሆን የለብህም ገብተዋል ጠንካራ አይበገሬ አይበገሬ እዩም እንኳን አይበገሬ አይሆንም፣ አይገበ አይገበሬ ነው የሚሆነው አይገበሬ ገበሬ ነው የሚሆነው እና ያው እንግዲህ ትልቅ ነገር ነው። ዛሬ የመጣ ነው ዛ ለኛ ለወንድማችንም ለኛም ለቤተሰባችን በአጠቃላይ ከባድ ቀን ነው። ስለእውነት የምንወደው የምናከብረው የመጨረሻ ልጃችን ለእኛ ወንድማችን እንግዲህ ቤቱን ለቁ፣ ወደ አዲሱ መኖሪያ ቤት ሊገባ ነው። ወደ አዲሱ ቤት ሲገባ ደግሞ ሰፕራይዝ አለ፣ ሰፕራይዝ አለ አለ። ይህ እዚህ ታናሹ ለእኛ ወንድማችን ለረዱ ባለቤቷ ለማዘር ደግሞ ልጇ ለሲስተር ማዘሯ ነው፣ ገብተዋል። ለሄኖክ ወንድሙ ነው፣ ታውቃለህ አይደለ? ለፋዘር ደግሞ ልጁ ነው። ለፋዘር ልጁ ነው። ለአንተ ልጅ ደግሞ ነው። በቃ ገብተዋል አይደል? ጠፋሁ። ለእሱ ጃጎቱ ነህ። አታልቅስ፣ ምርጫህ ነው። የመረጥከውን ነው የምትኖረው። ምን ታለቅሳለህ? ለምን ታቁሰቁሰኛለህ? ሁሉም ነገር ማለት ነው ለበጎ ነው። እሺ ያው ምንድ መሰለ፣ እኔ በጣም በጣም በሚገርመኝ የህይወት ገጠመኞች አሉኝ፣ እና በህይወት ያሁን ለምሳሌ፣ ልክ የትምህርት ህይወት በቃ የትምህርት ህይወት ካለቀ በቃ አላት ደግሞ ደስ የሚል ህይወት፣ ሌላ ፈተና ያለ አይመስለኝም ነበር። በቃ ነገሮች ጥሩ የሚሆኑ ይመስለኝ ነበር። ከዛ እሱን አለፍኩ፣ ከዚህ ዩኒቨርሲቲ መጣ። በቃ ዩኒቨርሲቲ እንዲማ እንደምንም ከጨረስኩ የሆነ ነገር ይመጣል፣ ደግሞ በቃ የተሻለ ይሆናል፣ ነገሮች ይቀላሉ ብዬ አሰብኩ፣ አልሆንም። እና ልክ እንዴት መሰላችሁ ተደራራቢ ተራራ አለ። ከዛ አንዷን ተራራ ጨረስኩ ትሉ ሌላ ተራራ ታያላችሁ። አንዱን ጨረስኩ ትሉ ሌላ ተራራ ታያላችሁና አሁን የህፃንነት የልጅነት ያለ ሀሳብ እናት አባት ውስጥ የመኖርን ተራራ ወተ ወተ ጨርሳ፣ አሁን የራስ ተራራ ይቀራል። የራስ ተራራ ቀላል ነው። እናት አባት ውስጥ ያለው ተራራ ሜዳ በለው የራስሽን ተራራ ኃላፊነት ወስደሽ የራስሽን ቤተሰብ መሰረተሽ የምትኖርበት ጊዜ ነው። እና ይሆይ ለሁሉም ነገር ጊዜ አለው። ዛሬ እንግዲህ አንተ ጊዜ ነው። ቤት ውስጥ ምንም አይነት እቃ እንዲቀር ፈልግም። ምንም አይነት እቃ አንተ አብሶ ካስሊክ ቀረ ማለት የዚህ ቤት ጠረ ተበላሽ። ያውረዱ እንግዲህ ምን አለብሽ? ብዙ ጊዜ ደስ የሚለኝ የየው ካልሲዎች ነት መሽተት አይደለም ነት ቀለማቸውን እንኳን አይቀይሩ። በጣም በጣም ንጹህ ልጅ ነው። አሁን ለምሳሌ ነጭ ካስ ሊያመጣልህ ካላችሁት ክሬም ነው እሚያመጣላችሁት። ክሬም ከለር ይሆናል እንጂ ሌላ ምንም ነጭ የሚባል ነጭ ካስ የለውም። ክሬም ነው ያለው ሙሉ ከለር፣ የሚቀይረው ከውጭ አቧራ ያገኛል፣ ከውስጥ ደግሞ እና ወንድሜ ፊል አጣርክ። ያው እናት አባት ናፍቆት ሊኖር ይችላል። ማታ ላይ በጣም በሚገርማቸው ሁኔታ ቪዲዮ እናስቀምጥላችኋለን። ማታ ማታ ሲገባ ሁሌ እግራቸውን አጠ አሻሽቶ ብሎ የሚያሳድራቸው እውነት ተመርቋል። ከአንተ በላይ እናት ለአባትህ ለምን ትልቅ ናፍቆ ትልቅ ፍንትን ነው። መረቃ እኮ አደርሶታል። ማንኛ ቤት አልተመረቀልን አልተመረቀ። እንግዲህ ተመልካቾች በጣም እውነት ይቀፋል። ሳይነስ እዚህ ጋር የሚሰረስር በሽታ ነው። አቤል እኮ በጣም በነገራችን ላፍንጫው አጭር ስለሆነ ሽታ አይችልም ወዲያው ጭንቅላቱ የሚደርሰው የሚገርማችሁ፣ ልጅ እያለ እንዲህ ዋና ቱ ተተካ በአፍንጫው። ለዛ ነው ወደ ውስጥ የገባው አሁን እዚህ ጋር

በቃ እውነት፣ ባይ ዘ ዌይ አክብረ ከለበስክ ልጅ ይለብሷል። እኔ የምሰራው ልብስ አክብረ ከለበስከው ስፌት እንኳን ሁለቴ ነው የምሰፋው እንደዚህ በጣም ነት እንዳከበርከኝ ነው። አልከፈልኩበትም ብለህ እንደማጥለው እርግጠኛ ነበርኩ። አልከፈልኩበትም ብለህ እንደማጥለው። ኧረ በዚህ ስልክ እየደወላችሁ ዘዙ። ከስር ባለው ስልክ እየደወላችሁ ዘዙ። ኧረ ይሄው ተመልከቱ። ይሄው ተመልከቱ። ሌላ ልብስ የለውም። ለካ ይሄን ያለው ብራዘርስ ደርደር ብለሽ። አልከፈለኝም ብለህ እንደማጥለው እርግጠኛ ነበርኩ። አልከፈልኩም ብሎ እንደማይጥለው እርግጠኛ ነበርኩ። ወይ እነዚህ ሸሚቶች በጣም ልዩ ናቸው። አዮ፣ ወይ ረዱ! ይሄ የዚህ ልብስ ታሪክ መቀየር አለባት። ረዱ! ይሄን የቢች ልብስ ጫውዳር የሚለብሰውን ልብስ እሱ ዘንጥበታል። እዛ እኮ ሙቀት ስለሆነ እኮ ነው ቀለል ስለሚል ብቻ

የቤት ምርቃት፣ ሰርግ። እሺ ቶሎ ቶሎ እናፍጥ፣ ነው ፈጠን ፈጠን ፈጠን እያልክ አስገባ። እንደተስተካከለ ጥሩ ነው። አንተ ሻንጣ ግን ያንሳሃል። ሻንጣ አቤል ጥበብ ይለያል። ምለው በምክንያት ነው። ይህን እንኳን ስንት ዓመት ስድስት ዓመት አልጠቀምንበት

ማርያምን የኢትዮጵያ ሕዝብ ፍረደኝ፣ የኢትዮጵያ ሕዝብ ፍረደኝ፣ እንዴት እንደሚያምርብኝ ሱፍ አዲስ፣ እንትን ዳቦ ነው። አይ ማለ ያምራል፣ ማርያመት ማለ ያምራል። ወይ ደግሞ ረጅም ትከሻ ምናምን ማየት ስለሆነ ስቅ ላላረኩትም ስቅ ላላረኩትም። ማለት ምን በዚህ አጋጣሚ ማስታወቂያ ልታሰሩ የሚፈልጉ ሰዎች፣ ልብስ ቤት፣ ማንኛውም ልብስ ቤት ማስታወቂያ ማሰራት ትችላላችሁ። እስቲ አዲስ አንቺ ለማስታወቂያ ይሆን፣ ጭራሽ አንቺ ለሰርግ ሽምግልና ካልሆነ ለምን አትፈለጊም? ፍርቅ በማርያም በእናት በእናትህ እንደዚያ ትሆን። እንዲህ በመሆን ምንም የሚመለስ ነገር አይኖርም፣ የሚመለስ ነገር የለም። እኔ ዝድ እያደረገ ነው

እንግዲህ ማዘር ከቸርች እየመጣች ነው። እንግዲህ የሚፈጠረውን አብረን እናያለን። ባዶ ሆነ ስታዩ ከቤት ሲወሰድ ከቤት ሲወሰድ

ናያ ገብተሽ ምን ይቅር፣ ዛሬ አልተመቻቸንም። ይቅር ወንድማችን በጣም ታሰምተታለህ። አሁን ጫማውን ምናምን አስተካክሉ እያለ ነበር። ምን እናድርገው? እንጠብቀው ደስ እንዲለ ወንድማችን ይሄን አስገባ። ወደ ላይ ረከና፣ ሳጥኑ ከፍ አድርገው። የመሬት ስበት አንተ ላይ በስቷል እንዴ?

ምን? በጣም በነገራችን ላይ በኔ ነው ትንሽ የተጎዳችሁ አይደለ? በኔ ነው ትንሽ የተጎዳችሁ። በጣም ኔጎሽሽ ያለበት ኔጎሽሽ ያለበት በጣም ችግር አለበት ማለት ነው። እንግሊዘኛ ማውራት እኮ ነው። ተመልካቾች፣ እስቲ ምን ለማለት ፈልጎ እንደሆነ ኮሜንት ላይ ጻፉልኝ። ነገራችኋለሁ ከፈለጋችሁ። ዩኤስኤ ያሉ ከስተመሮች ናቸው። እንዴት ነው እነሱ ከሀገር የምትገባባው ሁሉም አለፈው። ሁሉም ተጠናቀቀ። ሁሉም ጫማቸውን ተመልካቾች ሻንጣው ኦልሞስት ይኸኛው አልበቃ ብሎኛል።

አንድ ያደረግኩትን ጫማ የዛሬ ወር ከም ደግሞ ብዬ ለአንድ ሰው ሰጠዋለሁ። አለገባ እግዚአብሔር ይጨምርበታል። ደግሞ እንግዲህ ተመልካቾቻችን ያው ከሞላ ጎደል ያው ቤቱ ራሱ ሆነም ቀረ እግዚአብሔር ያውቃል። ሻንጣ ሻንጣማን ሻንጣ ሞልቶብኛል። እነዚን ደግሞ ተመልሼ ወይም ደግሞ በሌላ ፌስታ ልጃቸው እነማዘር እየመጡ ስለሆነ እንግዲህ ማለት ስትመጣ ሳሎን ውጭ ብዬ ነው የምጠብቃት። ስትመጣ ከቤተ ክርስቲያን እንግዲህ ለመውጣ ታያለች መርቀኝ እንግዲህ ቀሄ ጅ አዲስ ቤት ያስተካክላለሁ ማለት ነው። እንግዲህ ቤቱ እስከ ወንደ ሳላዩትም ግን ነው ደግሞ በቀጣይ ስሜት አይቼ እንደዛ እናደርጋለን። እንግዲህ በቀጣይ በሌላ ቪዲዮ እንገናኛለን አብራችን